በረካቱ እንደት ናችሁ? ተመልካች ሰላም ናችሁ? አማን ናችሁ? ዜጋው እንዲሰራሉ ይታይ አጭር ቪዲዮ ልሰራላችሁ ፈልጌያለሁ። ዛሬ ሰሚራን እርር ድብን ትክን ግብግብ ነው። አጋጣሚ ማነው የሰራ አካላችሁ ደግሞ ያው ባለሙያው ራሳችን ነው ማለት ነው። የሚቀር ነገር አይዲያ እሺ፣ ገምታችኋል ይህን ልብስ እዚህ ውስጥ ያለውን በሙሉ ዝርክር አድርጌ ዝቅ እንዲ ብስጭጭት ጭንቅርቅር ነው ማረጋት እሷን ዛሬ አለቃትም ነው ምላችሁ። ይሄም ጥራው ነው፣ ይቀመጥ ችግር የለም አይቀርለትም። እሱ አሁን ገና ሞቀኝ ይላል አሉ እና ይሄንን ብትንትን ናደርግ ነው አብራችሁ

ቁልፋቸው ራሱ ብዙ ይዛለው እዚህ ብርድ ልብስ ይዟል። እዚ ጋ ኮንፈርት ምናምን ይዟል። በጣም ብዙ ቃውት ብርድ ልብስ አለ፣ እዚህም አለ። እዚሁ አጋጣሚ እዘዙን እኛ በጥራት ምሰራለን። ሁት እኛ ፈክት ድምቅ አርገን በዲዛይኑ ምንሰራ ቁም ሳጥን አልጋ ምናምን ቴሌቪዥን፣ እንደገና ሞኬት ከነ መጅሊስ ሞኬት እዘዙ። መጅሊሱ ጋር ኮሱ ተመልከቱስ። ይሄ መጅሊስ ይል ማለት ነው። ተመልከቱ፣ ተመልከቱ፣ ተመልከቱ። አሁን የምሰራውን ንገራችሁ ሰሚራ ስትመጣ ማለት ነው። ሰሚራ ስትመጣ ሰሜራ ስትመጣ ቀጥታ ይህን እንደዚያ ፈላልሻለሁ አይደል? ምንድን ነው ስትለኝ፣ አይጣ እንዳይመታው እየጠበቁ ነው ነው ብላት። ወይም ማለት እንዳይመታ ነው። አብራችሁ አብራችሁ ለማንኛቸው ማለት ነገር ምንድ ነው የምናደርገው? ነገር ምንድነው? ይሄው ካሜራውን ላስተካክል። ሪች ነገር ምን ይሆናል? ወላሂ ዛሬ ክፉ ነገር ነው። እንጆ አለቀኝ ወስፋ ራሱ አየ ወይ ላስተካክል እስቲ እንዴ ወጪ ወለ ያስቀምጠኛል ነው የሚቀመጠው። እንግዲህ ያ ተመልካቾች እንግዲህ አላህ አብጆ እንግዲህ የሚመጣ ነገር ይኖራል። እኔ አላውቅም ብቻ ሃጋጣታለሁ ህ ግብዬ ብቅ ስትል ገና ምነው እያልኩ ዞር ባታለው፣ ያው ካሜራው እንግዲህ ፓንቴ ጠፍቶ የገለበጥኩት ነው። ከሆነ ፓንት ውሪ ነው ነው እና ላስተካክል ካሜራውን። እሺ ይኸው እንግዲህ መጋረጃም ስር ልደበቅ እንጂ ትገለኛለች ዛሬ፣ ዛሬ አልተርፍም ዛሬ ወላይ ተመርካሽ። ታዲያ እኮ የነገር ያስፈራል። በፋንት ምክንያት እንዴት የሁላ ዘረገብክ ነው የምትለው። ለማንኛውም አብረን እናያለን ማለት ነው እና እስከምመጣ ዝንብ ይዘጋ ላርገው ቆይ። እንዲሁ ምንም ነገር የለም ሰሚራው

ይኸው በአንድ ደቂቃ ውስጥ ተመልከቱ የራሴን

ምን አውቃለሁ? ይኸው የራሴ ነው። ይኸው የራሴ ነው። ራሴ ነው። አረበ በተረበሰ ሰዓት አርገው ታናኝ ወላሂ ይኸው